አሰላሙ አለይኩም ወረሀመቱላሂ በበረከቱ። ወየቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልን እና ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ግቡ ማለት ነው። አዳዲሶች ደግሞ ሰብስክራይብ አድርጉን እና ዛሬ ይዤላችሁ የመጣሁት በሶስት ርዕስ ወይም ደግሞ በሶስት ሰዎች ጉዳይ ነው እና ያው የመጀመሪያ አዲሱ የአብረሽ ፍቅረኛ ትሆናለች ማለት ነው። አዲስ ያ የአብረሽ ፍቅረኛ ምን አስባ ነው እንዲ ሰው እንዴት ሊሰው ደስ እንደስ ያደርጉ ያንጨራጨረው አለ እንዴት ነው ያን ያን አብረሽና ሩታ አሁን ተፋቀሩ ተጋቡ አሁን እናትና አባት ሊሆኑ ነው ማለት ነው ምን አስብሽ ነው እንዴ ፌምስ ምትሆኝበትን መንገድ አጥተሽ ነው ማለት ሌላ ወንድ የለም እንዴት ነው አንድ ሰው ትዳር፣ አሁን እሺ፣ ሙሉ መጀመሪያ የድሮ ፍቅረኛው ብትሆን ማለት ነው፣ የድሮ የሚያፈቅርሽው እንኳን ቢሆን እንዴ፣ አንድ ሰው ግዴታ እኮ አብሮ ፎቶ ስለተነሳ አብሮ ስላሳለፈ አብሮ ስለበላ ብቻ እኮ ፍቅረኛ ሊሆን አይችልም። እንዲህ የሆነ ባህር ሄደሽ ከእሱ ጋራ ፎቶ ተነሰሽ ወይም አጋጣሚ አንቺም እሱ ባህር ተገናኝታችሁ፣ በሆነ አጋጣሚ ፎቶ ተነስተሽ ትሆኛለሽ እንጂ እና አንድ ሰው ፎቶ ስለተነሳ ብቻ ፍቅረኛ ሊሆን ይችላል? እንዲህ አልገባኝም። ዝጋው ማለት ነው። እና አትለቃቀሽብን ና ሩታና አብርሽ ባልና ሚስት ናቸው። የልጅ እናት ሊሆን ነው፣ አባት ሊሆን ነው ማለት ነው። ስለዚህ አንቺ ገና ለገና አንድ ፎቶ የሆነ ስልክሽ ላይ ፈላልገሽ አግኝተሽ ፍቅረኛ ነው የእኔ ሕይወት ብቻ ሳይሆን የቤተሰቦችንም ሕይወት ነው ያበላሽ ምንም ከአብርሽ ውጭ ሌላ ጎንድ የለም። አልሽሳ እንዴት ነው ህይወትሽ የሚበላሸው? ፎቶ ስለተነሳሽ አብርሹ ፎቶ ስለተነሳሽ ነው ህይወትሽ የተበላሸ። እኛ አብርሽን ከፍቅር ውጪ ከሌላ ሴቶች አይተንም አናውቅም። ቢናይም ያው ኖርማል ነው። ማንም ሰው በአንድ ሀገር እስካለ ድረስ ከአንድ ሰው ጋር ሳይገናኝ አይኖርም። ስለዚህ ገና ለገና ተጋቡ ትዳር መሰረቱ በሰላም ሊኖሩ ነው ብለሽ ህይወታቸውን ለማበጥበጥ ብለሽ እንዳት መጪ ማለት ነው። እዛው በዛበልሽ። እኛ አናውቅሽም። እናንተ ታ አታውቁኝ ቢሆን አዎ፣ አናውቅሽም። ምክንያቱም እኛ ምናውቁ ፍቅር ነበር። ፍቅር ያው የእህል ውሃ ነገር ሆኖ ቀረች። አሁን ግን የምናውቀው ሩታዬና ሩታዬን ብቻ ነው። የአብርሽ ንግስት፣ የአብርሽ ሚስት፣ የልጁ እናት ሩታ ነው የምናውቀው ማለት ነው። ከሩታ ውጪ ወደ ውጭ አብረሽ እኮ ዛሬም ነገም በቃ ቀሪ ህይወትን ከእሷ ጋር ለመኖር በቃ አድርገ ብቻ አለው አፈቅራት አለው ወዳት አለው ብሏል። እነሱ ሚዲያ ወጥቶ ሚዲያ ያውቆ ፕራንክ እያደረጉ የማይሆኑ ቃለቶችን ሲጠቀሙ ምናልባት በመሀላቸው ለማግባት ፈልገሽ ከሆነ አይሳካልሽም። ተሳስተሻል። ህይወትሽን ኑሪ ማለት ነው። እናት ህይወትሽን ኑሪ እንዴ። በሰው ህይወት ውስጥ እኮ ጣልቃ ማግባት ደስ አይልም። የሰው ደስታ ላይ አስደስተን እንጂ የሰው ደስታ ላይ አስለቅሰን አይችልም። አይገባም፣ አይገባም ማለት ነው። ገና ለገና እናትና አባት ሊሆኑ ነው፣ ትዳራቸው ልጠናከር ነው። በሰላም ብለሽ መተሽ ትለቀቅሽ ያለሽ እንዴ። ሌላ ፎቶም ካለሽ አውጭው። ሌላ ፎቶም ካለሽ ያው ስልክሽ ላይ ፈላልጌሽ ይዘሽ ምናይ እንጂ እኛ ከአብረሽ ጋር አይትንሽ አናውቅም። አንቺም ሰውነሽ ነሽ። ባህር ልትዝናኝ ሄደሽ ትሆኛለሽ። አጋጣሚ አግኝተሽ እያወዳሃሉ ሶሻል ሚዲያ ላይ ሲያይክ በጣም ነው የሚያደንቀሽ ብለሽ ፎቶ ተነስተሽ ትሆኛለሽ እና እኛ ምን አገበን? ስለዚህ እዛው ህይወትሽን እዛው ኑሪ። አትለቀቀሽብኝ። እና በሩታና በአብረሽ መካከል ደግሞ ለማግባት አታስቢ። እንዴ አልሰማሽም እንዴ? አብረሽ ሩታን አሁንም ገናም ዛሬ ነገም አፈቅራት አለው። እሱ አላኒ በቃ ህይወቴ ናት ሲል አልሰማሽም እንዴ? እሱ እንደ እንደዚህ ይሄ ነገር እየሰማሽ ችለሽ ዋፈቅረዋለሁ ወይም ደግሞ ህይወቴን አበላሽቶ እያልሽ ትመጫለሽ። አንዳንድ ኮመንቶቹ ደግሞ አይዞሽ ምናምን የምትሉት ምንድን ነው? አይዞ ፎቶ መነሳት ብርቅ ነው እንዴ? እና ፎቶ ስለተነሳች ፎቶውን አግኝታ ነው በቃ እንዴት መፈመስ እንዳለበት ትዝ ስላት ፎቶውን ይዛ መጣች እና ያ ሁሉ እኛ ማመን አለብን እንዴ? እና ተው በቃችሁ፣ በሰው ህይወት አትግቡ፣ አትበጥብጡ። ሩታዬና አብርሽ ህይወታቸውን ይኖሩ ትዳራቸውን ይኖሩበት፣ ልጃቸውን ወልዶ ደግሞ በሰላም ያሳድጉ። ህይወታቸውን አትበጥብጡ ማለት ነው እና ህይወታቸውን ይኖሩ እና በሰው ደስታ ልንደሰት ነው የሚገባው። የሰው ደስታ የሚያስለቅሱ የምንጨራጭሮ ሸጣን እንጂ ሰው አይደለም። እና ወደ ፋኪ ሲመጣ ደግሞ በጣም ነው ያሳዝነኝ። እንንጃ በጣም ነው ያዘንኩብሽ። ያዘንኩብሽ ብቻ ሳይሆን ያዘንኩት ለራሴ ሴት በመሆን ማለት ነው። ወላሂ ምክንያቱም አንድ እንንጃ ምን ብዬ እንደማወራ አላውቅም። እና ካንድ እንዳንቺ አይነት ሴት እንደዚህ አይነት ንግግር አይጠበቅም። ለፕራንክም ይሁን ለቪዲዮ ብለሽ ለሶሻል ሚዲያ ብለሽም ይሁን እሱ የራስሽ ላይፍ ነው ህይወት ነው፣ አያገባንም ግን አንዳንድ ጊዜ አገናዝበን ለማውራት ብንሞክር ጥሩ ነው። ምክንያቱም ዛሬ ያወራነው ነገር ነገ ስለማይጣፋ ማለት ነው። እንዴ ኢክራም እኮ ይሄ ምን አስቢሽ ነው? መለያያታችሁ ለእኔ ደስታ ነው፣ ለእነሱ ሀዘን ሊሆን ይችላል እንጂ ብልሽ በኮንፊደንስ እንደዚህ ያኔ በቃል አይደለም፣ በኮንፊደንስ እንደርተሽ ነፍተሽ የምታወር ደግሞ ስንግግርሽ ራሱ አንንጃ እና አንድ ሴት ማለትም አንድ እህት ለእህቷ እንደዚህ ጫካኝ እንድትሆን አይገባም። አንቺ ምናልባት ለቪዲዮ፣ ለሚዲያ ብለሽ እንድትሆኝ ትችያለሽና፣ ቢሆኑ እንኳን እህትሽ ናት። ኤክራም ኢሳም ደግሞ ወንድምሽ እንጂ ፍቅረኛሽ ሊሆን አይችልም። ኢሳምና እክራ መቼም አይለያዩ፣ አታስቢ። አይመችሽም ማለት ነው። አይ ማለትም አይቀናሽም። የእውነትና ንግግርሽ ራስሽ እስኪ መልሰሽ አድምጪ። ምን ያክል እንደሚያስጠላ እና ምን ያክል እንደሚበቃ እንጂ እንደም ሴት መሆንን እንደውም እንደምጠላ ያደረግሽ ማለት ነው። ማንኛውም ሶሻል ሚዲያ ብንጠቀምም ብናወራ በአንድ ህይወታችን ህይወት ውስጥ ደግሞ ከብትን እንደዚህ እኔ በጣም ደስ ብሎኛል። እንደሚያፈቅሮ ነገርኩት። ምንድነው ፍቅር ሲጀምር ፍቅር ታውቃለሽ እንዴ? የእውነት በጣም ርካሽ ሴት ነሽ ማለት ነውና ግን እንደዚህ ሶሻል ሚዲያ እየወጠን እንደዚህ ቫን ድረግስ ምክንያቱም ሶሻል ሚዲያ እንደ ስራሽ እንጂ እንደ ኢንተርኔት አይደለምና። አንቺ ገና ደገና ሶሻል ሚዲያ ላይ ፊማ ስለማሆን ፈለግሽ የአንድ ህይወት መሰለ የአንድ የእህትሽን ህይወት ውስጥ ገብተሽ እንደምዚ ደረትሽን ነፍተሽ ማውራት በጣም ነው የምታሳዝኙ። በጣም ነው እንደ የምታስጠልኝ ማለት ነው ይሄ ንግግርሽ እንደውም በጣም ስለሚዘገነን እንዱ ይቅርታ ብትጠይቅና ህይወት ሽን ብትኖር ከብዙ ወንዶች ጋር ታኛላችሁ። ግን ህይወቴ እናንተ እንደሚታወት አይደለም። የኔ ህይወት ያለኛ ምን አገበል፣ ግን በሰው ህይወት ውስጥ እንዳት መጭ ሲቀጥል ይክራ በሂትሽ ናት። ትንሽ ሽንቅላት ይኖርሽ ማለት ነውና፣ እውነት በጣም ያው፣ ቪዲዮ ቪዲዮ ናቸው። በጣም ያስበቃ፣ ያስጠላችኝ የምርነ እንዴ ረስቅ እኩ ያላህና ብርስቅ በሩጫ የሚሆን ነገር አይደለም። እና በኢክራም እና በኢሳ መለያየት አንቺ ምንድን ነው የምታገኝ? ደግሞ ቢለያየጥ እንኳን ከኢክራም ቢለያየጥ እንኳን እንደማይፈልግሽ ታውቂያለሽ። የእውነት አይፈልግሽም፣ አታስቢ። ደግሞ ይሄ ንግግርሽ ምን ያክል እንደሚያስጠለደገው ማለሰሽ አድምጭ ማለት ነው። እንደውም ሴትነሽ ግን እንደዚህ እንደዚህ ሆነሽ የምታወሪ እንዴት የሰው መጣላት ላንቺ ደስታ ሊሆን ይችላል። እንዴት የሰው መለየት ላንቺ ደስታ ሊሰጥሽ ይችላል አልገባኝም። አንዳንድ አንድ ጊዜ በሶሻል ሚዲያ የምናወራው ነገር ብንመርጥ ጥሩ ነው። ደግሞ ማነኝ እኔ፣ እንዴት ነኝ፣ ምን ነኝ ብለሽ እንኳን ረጋህ ብለሽ እንደሴት እንድታወሪ ሞክሪ ማለት ነው እና በጣም እንዴ የአብርሽዋ ምን የአብርሽን ሳይቺ ሳትጨር ዝፋትን ሳይደግሙ ገረመኝ ማለት ነው እንዴ ምን ምን አስባችሁ ነው በሰው ህይወት ውስጥ እንደዚህ ጣልቃ ለማግባት እና የሰውን ህይወት ለማበላሸት ሆን ብላችሁ የምትመጡ ሴቶች ስራ የላችሁ እንዴ? ህይወታችሁን ኑሮ በቃ፣ በሰው ህይወት ውስጥ ጣልቃ አትግቡ። በጣም ነው የምታሳዝኑት። እና ፋቲማ ሺ ያቺ ነጽነት ማናት የአብርሹ ፍቅረኛ ነኝ ብሌ አይመጣችሁ። ሁለታችሁም አይሳካላችሁም አታስቡ። ኢሳኔ ኤክራን በጣም ነው የሚያፈቅራት መቼም አብርሽ ነሩታም ደግሞ መቼም አይለያዩም። እናትና አባት ሊሆኑ ነው ማለት ነው። እንኳን ደስ አለሽ።